ስምምነቱ ተጣሰ ዩክሬን ድረሱልኝ አለች። ፓኪስታን የበቀል ዱላዋን በህንድ ላይ አሳረፈች። ሩሲያ በሁለተኛው የዓለም ጦርነት ወቅት ዓለምን አስጨንቆ በሚሊዮን የሚቆጠር ዜጎችን የጨረሰውን አይሁዳውያንን ታሪኬን ለዘራቸው እንዲናገሩ በጣት የሚቆጠሩ ዜጎችን አስቀርቻለሁ በሚል የተዘባበተውን የዓለም የጭካኔ ጥግና ማሳያ የነበረውን የጀርመኑን ናዚን ዳግም እንዳያንሰራራ አድርጋ ድባቅ የመታችበትን የድል በዓሏን እያከበረች ባለችበት ጊዜ ፑቲን የ72 ሰዓታት የተኩስ አቁም አድርገው ነበር። አሁን ደግሞ ዩክሬን ስምምነቱ ተጥሷል እያለች ነው። በዚህ በኩል ደግሞ ፓኪስታን እጅግ አደገኛ የበቀል እርምጃ ልትወስድ መሆኑ ታውቋል። በትንታኔ እንመለከተዋለን። ውድ የሁሉ ዴይሊ ቤተሰቦቻችን እስከ ትንታኔያችን ፍጻሜ አብራችሁን

የዩክሬን የፑቲን የሶስት ቀናት የእርቅ ስምምነት ከጀመረ በኋላ ሩሲያ የቦምብ ድብደባ ፈጽማለች ስትል ከሰሰች። ዩክሬን የፑቲን የሶስት ቀናት የእርቅ ስምምነት ከጀመረ በኋላ ሩሲያ በሱሚ ክልልን የቦምብ ድብደባ ፈጽማለች ስትል ከሳለች። የዩክሬን አየር ኃይል ሐሙስ እለት እንዳስታወቀው የቭላዲሚር ፑቲን አስተዳደር ከሚያዝያ 29 እስከ ግንቦት ሁለት ድረስ የሚቆይ የተኩስ አቁም ስምምነት ስራ ላይ በዋለበት ወቅት ሩሲያ ተዋጊ አውሮፕላኖቿን በሰሜናዊ ዩክሬን ሱሚ ክልል ሶስት ጊዜ ከእኩለ ሌሊት በኋላ ድብደባ እንደከፈቱ አስታ ታውቋል የክሬምሊን አስተዳደር ለአጭር ቀናት ስለሚቆየው የተኩስ አቁም ዝርዝር መረጃ ሰጥቷል በሁለተኛው የዓለም ጦርነት የሶቪየት ህብረት በናዚ ጀርመን ላይ ድል የተቀዳጀበት 80ኛ ዓመት ክብረ በዓል ጋር ተያይዞ የኬቭን የሰላም ዝግጅትን ይፈትናል እየተባለ የተኩስ አቁም ስምምነት አውጇል ነገር ግን ዩክሬን ይህንን የተኩስ አቁም ስምምነት እንደ ፌዝ ነቅፈዋለች የእርቁን ስምምነት ለመታዘዝ ቁርጠኛ ያልሆኑት የዩክሬን ፕሬዚዳንት ቪላድሚር ዜለንስኪ ሀገራቸው ከሩሲያ ጋር በተደረገው ጦርነት ለ30 ቀናት የሚቆይ የተኩስ አቁም ስምምነት ለማድረግ ባቀረበችው ጥያቄ ላይ አጽንዖት ሰጥተዋል። ዜላንስኪ በዕለታዊ የቪዲዮ መልእክታቸውም ይህን ሀሳብ ሰንዝረውም ይህም ለዲፕሎማሲያ ውድል ሊሰጥ ይችላል ብሏል። ሩሲያ ለ30 ቀናት የቀረበላት ጥያቄ ከአዳዲስ ጥቃቶችን ከመፈጸም በስተቀር ምንም አይነት ምላሽ አልሰጠችም ብሏል። ሁለቱን ሀገራት የሰላም ስምምነት እንዲደርሱ ግፊት ያደረገችው ዩናይትድ ስቴትስ በመጋቢት ወር ለ30 ቀናት የሚቆይ የተኩስ አቁም ሀሳብ አቅርባለች። ነገር ግን ሞስኮ እርምጃው ሊተገበር የሚችለው ተግባራዊ ለማድረግና ለመደገፍ ስልቶች ከተ ተገበሩ ብቻ ነው በማለት የሶስት ቀናት እርቅን እንደ ሰብአዊ ምልክት አቅርባለች። እንደሚታወቀው ሩሲያ ያስቀመጠችው የሰባ ሁለት ሰዓታት የተኩስ አቁም በሩሲያ የድል ቀን መጀመሩ ይታወሳል። ሩሲያ በናዚ ጀርመን ላይ ድል ያስመዘገበችበትን 80ኛ ዓመት ምክንያት በማድረግ ለሶስት ቀናት የሚቆይ የተኩስ አቁም ጥሪ ማቅረቧ ይታወቃል። ይሁንና ዩክሬን ግን ይህንን የሩሲያ ተኩስ አቁም እንደማትቀበለው ማስታወቁ አይዘነጋም። ይህ የሩሲያ ተኩስ አቁም ጥሪ ዛሬ የተጀመረ ቢሆንም ሁለቱ ሀገራት ጥቃት መፈጸማቸው ተዘግቧል። የዩክሬን ባለሥልጣናት በሰሜናዊ ምስራቅ የአገሪቱ ክፍል ሩሲያ በጣለችው ቦምብ የአንድ ሰው ሕይወት እንዳለፈ ተናግሯል። የዩክሬን የውጭ ጉዳይ ሚኒስትር አንድሬ ሲባ በኤክስ ገጻቸው ላይ ሩሲያ ራሷ ያስቀመጠችውን የተኩስ አቁም ራሷ ጥሳለች ሲል ጽፈዋል። የሩሲያ የተናጠል ተኩስ አቁም በተጀመረበት ቀን ላይ በ23 የጦር ግንባሮች ውጊያ መከፈቱንም አስረድተዋል። ይህንንም ለአሜሪካና ለአውሮፓ ሁለት ማስታወቃቸው የገለጹት ሚኒስትሩ ፑቲን የራሱን ቃል እንኳን የማያከብር ነው ብለዋል። ይሁን እንጂ ሩሲያ በበኩሏ ቃሏን አክብራ የተኩስ አቁም ባደረገችበት ወቅት ዩክሬን ጥቃት መፈጸሟን ገልጻለች። ልክ ተኩስ አቁሙ እንደተጀመረ የዩክሬን ድሮ ድሮኖች በተለያዩ ግዛቶች ውስጥ ጥቃት ለመፈጸመ ሞከራቸውንና ሁሉም መክሸፋቸውን ማስረድታለች። በሌላ በኩል ሩሲያ ሙሉ የተኩስ አቁም ለማድረግ ከተስማማች ዩክሬን በማንኛውም መልኩ ለውይይት ዝግጁ ነች ሲሉ ዘለንስኪ ለትራምፕ ተናገሩ። የዩክሬኑ ፕሬዚዳንት ሩሲያ ጦርነቱን ለማቆም ያላትን ቁርጠኝነት ያለምንም ቅድመ ሁኔታ የተኩስ አቁም ስምምነት በማድረግ ማሳየት አለባት ብሏል። የዩክሬኑ ፕሬዚዳንት ቪላድሚር ዘለንስኪ ለአሜሪካው ፕሬዚዳንት ዶናልድ ትራምፕ ሩሲያ ሙሉና ቅድመ ሁኔታ የሌለው የተኩስ አቁም ተግባራዊ በማድረግ ለማድረግ ፈቃደኝነቷን ካሳየች ኬቭ በምንም አይነት መልኩ የሰላም ንግግሮችን ለመጀመር መዘጋጀቷን አስታውቋል። ዜላንስኪ ከትራምፕ ጋር ያደረግኩት ባሉት ውይይት የጦር ሜዳው ሁኔታ መገምገሙንና የ30 ቀናት የተኩስ አቁም በአስቸኳይ እንዲጀመር ሀሳብ መቅረቡን አንስተው ሩሲያ ይህንን ሀሳብ እንድትደግፍ እየጠበቅን ነው ብለዋል። ዩክሬን ለዲፕሎማሲያዊ ንግግር ቁርጠኛ መሆኗን ገልጸዋል። ዩክሬን በማንኛውም መልኩ ለመነጋገር ዝግጁ መሆኗን አረጋግጣለሁ። ይህ የሚሆነው ግን ሩሲያ ያለምንም ቅድመ ሁኔታ የተኩስ አቁም በመጀመር ጦርነት ጦርነቱን ለማስቆም ያላትን ቁርጠኝነት ካሳየች ብቻ ነው ብለዋል። የዩክሬኑ መሪ አክሎም ትራምፕ የተኩስ ማቆም ሀሳብን እንደሚደግፉና ጦርነቱ እንዲያበቃ ለመርዳት ያላቸውን ፍላጎት አረጋግጠውልኛል ሲሉ ገልጿል። ፓኪስታን በህንድ የአየር ጥቃት 31 ዜጎቿ ከተገደሉ በኋላ ደማቸውን እንደምትበቀል ዝታለች። የፓኪስታን ጠቅላይ ሚኒስቴር ሼህባዝ ሻሪፍ ህንድ በፑንጃብ ግዛት እና በፓኪስታን በሚተዳደረው ካሽሚር ላይ ባደረሰችው ጥቃት ቢያንስ 31 ሰዎች መገደላቸውንና በደርዘን የሚቆጠሩ መቁሰላቸውን ከተዘገ በኋላ የእኛን የንጹሃን ሰማታት ደም እንበቀላለን ሲሉ ዝተዋል። በኒው ዴሊ የህንድ ባለሥልጣናት ከበርካታ የውጭ አገራት ዱካን ጋር ባደረጉት ምክክር ፓኪስታን ምላሽ ከሰጠች ህንድ የአጸፋ ምላሽ ትሰጣለች በማለት ገለጽ አድርገዋል። በፓኪስታን ላይ የሚገኙ ተዋጊዎች ባለፈው ወር በህንድ የምትተዳደረው ካሽሚር ውስጥ በህንዱ ቱሪስቶች ላይ የተፈጸመውን አስከፊ ጥቃት ተከትሎ ውጥረቱ እየተባበሰ መምጣቱ ይታወሳል። ህንድ ለጥቃቱ ጣቷን ፓኪስታን ላይ የቀሰረች ሲሆን ኢስላማባድ ግን ምንም አይነት ተሳትፎ እንደሌላት ተናግራለች። በሌላ በኩል የፓኪስታን ጦር እንዳስታወቀው 12 የህንድ ሰው አልባ አውሮፕላኖች በተለያዩ ስፍራዎች እንዲወድቁ ማድረጉን ይፋ አድርጓል። በዚህ ሂደት ላይ እያሉ ግን አንድ ሲቪል ሰው ሲሞት አራት የፓኪስታን ወታደሮች ቆስለዋል። ሮብ ምሽት በድጋሚ ህንድ ሰው አልባ አውሮፕላኖችን ወደ በርካታ አካባቢዎች በማስወንጨፍ ሌላ የጥቃት ድርጊት አሳይታለች ሲሉ የጦር ቃል አቀባዩ አህመድ ሸሪፍ ቻውደሪ ተናግረዋል። የፓኪስታን የፑንጃብ ግዛት መንግስት በሁሉም ሆስፒታሎች የአስቸኳይ ጊዜ አዋጅ በማወች ከጠቅላላው አልጋዎች ግማሹ ለአደጋ ጊዜ መመደቡን የፑንጃብ ጤና ምክትል ጸሐፊ የሰጡት መግለጫ ጠቅሶ የሀገር ውስጥ የዜና ማሰራጫ ዘግቧል። እነዚህ የ ሕክምና ተቋማት ከእሳት በኋላ የሰራተኞች መገኘት ለማረጋገጥ አስቸኳይ ያልሆኑ የቀዶ ጥገና ስራዎችን ለሌላ ጊዜ እንዲያራዝሙና የሁሉም የደም ስብስቦች የደም ከረጢቶች መኖራቸውን እንዲያረጋግጡ መመሪያ ተሰጥቷቸዋል ሲል ዘገባው አክሏል። ፓኪስታን ሶስት የጦር ሰፈሮች ላይ በሰው አልባ አውሮፕላኖችና ሚሳይሎች ጥቃት አደርሳለች ስትል ህንድ ብትከስም፣ ኢስላማባድ ግን ውንጀላውን ውድቅ አድርጋለች። የህንድ ጦር አገሪቱ በምታስተዳድረው የካሽሚር ግዛት በሚገኘው ባጁም እና በፑንጃብ ግዛት በሚገኘው ታንኮት የጦር ሰፈሮች ፓኪስታን የሞከረችው ጥቃት ማክሸፏን ገልጿል። በህንድ ቁጥጥር ስር በምትገኘው የካሽሚር በጃሙም ከተማ ሐሙስ አመሻሹ ላይ ፍንዳታዎች መሰማታቸውንና መብራት መቋረጡ ተዘግቧል። የፓኪስታን የመከላከያ ሚኒስቴር ከጥቃቱ ጀርባ እጃቸው እንደሌለበት ለቢቢሲ ተናግረዋል። እስካሁን ጥቃት አልፈጸምንም፣ ምንም አላደረግንም፣ ጥቃት አደርሰን ደግሞ አንክድም ሲሉ ካዋጃ አሲፍ ለቢቢሲ ተናግረዋል። ቀደም ሲል ሐሙስ ዕለት ህንድ የፓኪስታንን የአየር መከላከያ መምታቷንና ኢስላማባድ ረቡዕ ምሽት ህንድ ውስጥ የሚገኙ ወታደራዊ ኢላማዎችን ለመምታት ያደረገችው ሙከራ ማክሸፏን አስታውቃለች። ህንድ ረቡዕ ዕለት በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ውስጥ የሚገኙ ኢላማዎች ላይ ጥቃት መፈጸሟን ተከትሎ ፓኪስታን ድርጊቱን ሌላ የጥቃት ቀስቃሽ ድርጊት ስትል ጠርቷለች። ህንድ የፈጸመችውን ጥቃት ተከትሎ የተባበሩት መንግስታት ድርጅትና የዓለም መሪዎች መረጋጋት እንዲሰፍን ጥሪ አቅርበዋል። በድንበር አካባቢ የሚፈጸመው ጥቃት የኒውክሌር ጦር መሳሪያ ባለቤቶቹ ወደ ከፍተኛ ግጭት ሊያመራቸው ይችላል የሚል ስጋት ተፈጥሯል። ይህም ከሁለት አስርተ ዓመታት በላይ በሁለቱ ሀገራት መካከል የከፋው ግጭት ተደርጎ ተወስዷል። ህንድ ባለፈው ወር በግዛቷ ስር ባለው ካስሚር በሚንቀሳቀሱ ቱሪስቶች ላይ የደረሰውን ጥቃት ለመበቀል ረቡዕ ዕለት ዘጠኝ የአሸባሪዎች መሠረተ ልማት ጣቢያዎችን መምታቷን ተናግራለች። ፓኪስታን በፓሃልጋም ከተማ 26 ንጹሃን ዜጎችን የገደሉትን ታጣቂዎች ትደግፋለች የሚለው የህንድ ውንጀላ በጽኑ አስተባብላለች። ጥቃቱ ለዓመታት በሰላማዊ ሰዎች ላይ የደረሰ ከፍተኛ ደም አፋሳሽ ጥቃት ሲሆን ይህም ውጥረት እንዲባባስ አድርጓል። አብዛኞቹ ሰለባዎቹ ህንዳውያን ጎብኚዎች ናቸው። በህንድ በሚተዳደረው ካሽሚር ግዛት በአገሪቱ አገዛዝ ላይ ላለፉት አስርተ ዓመታት የዘለቀ አመጽ ከማካሄዱም በላይ በሺዎች የሚቆጠሩ ሰዎች ህይወት ቀጥፏል ። ሁለቱ ሀገራት ከእንግሊዝ ቀኝ አገዛዝ ነጻ ከወጡበት እንደ ኤሮያን አጣጠር ከ1947 በኋላ በካሽሚር ላይ ይገባኛል ጥያቄ ከማንሳት ባለፈ ሁለት ጦርነቶች አካሂደዋል። ህንድ ረቡዕ ዕለት ዘመቻ ሲንዶር ስትል የጠራቸውና ጥቃት ከጀመረች በኋላ ከዓለም ዙሪያ ነገሮች እንዲረግቡ ጥሪዎች ቀርበዋል። ሐሙስ ዕለት ግን ሁለቱም ወገኖች ተጨማሪ ወታደራዊ እርምጃ ወስዷል በሚል አንዳቸው ሌላኛቸውን ከሰዋል። የፓኪስታን ወታደራዊ ቃል አቀባይ በህንድ የተላኩ ሰው አልባ አውሮፕላኖችን በተለያዩ ቦታዎች ላይ ተሰማርተው እንደነበረ ተናግረዋል። ትናንት ምሽት ህንድ ሰው አልባ አውሮፕላኖችን ወደ ብዙ ቦታዎች በመላክ ሌላ የጥቃት ድርጊት ታሳይታለች። እነዚህ ቦታዎች ላሆር፣ ጉጅራን ዋላ፣ ቻዋል፣ ራዋልፒንዲ አቶ ሉክ ባህዋልፑር ማዮና ቾር እና ካርች ዙሪያ ናቸው ሲሉ ሌተናር ጄኔራል አህመድ ሸሪፍ ቻውድሪ ገልጿል። በሲንድ ግዛት አንድ ሲቪል መሞቱና በላሆር አራት ወታደሮች ቆስሏል ብለዋል። በላሆር የሚገኘው የአሜሪካ ቆንስላ ሰራተኞች በሕንፃው እንዲጠለሉ ነግሯቸዋል። ህንድ እርምጃ የወሰደችው ፓኪስታን በሰሜንና በምዕራብ ህንድ በርካታ ወታደራዊ ዓላማዎችን ለማጥቃት ለምታደርገው ሙከራ ምላሽ መሆኑን ገልጻለች። በላሆር የሚገኝ የአየር መከላከያ ስርዓት ከጥቅም ውጭ መደረጉን ለማወቅ ተችሏል ሲል የመከላከያ ሚኒስቴር መግለጫ አስታውቋል። ፓኪስታን ግን አስተባብላለች። ሁለቱ ሀገራት መረጃ በገለልተኛ ወገን አልተረጋገጠም። የህንድ የውጭ ጉዳይ ሚኒስቴር ቪክራም ሚስሪ ደሊ ውስጥ እንደተናገሩት ዓላማችን ጉዳዮችን ማባባስ አልነበረም፣ እኛ ለዋናው ጥቃት ምላሽ መስጠት ብቻ ነው ብሏል። ይህ በእንዲህ እንዳለ የተጎጂዎች ቁጥር ማሻቀቡን ቀጥሏል። ፓኪስታን ረቡዕ ማለዳ ጀምሮ በህንድ የአየር ጥቃት በፓኪስታንና በፓኪስታን በሚተዳደር ካሽሚር 31 ሰዎች ሲገደሉ 57 ቆስሏል ብላለች። የህንድ ጦር በበኩሉ በፓኪስታን ጥቃት በካሽሚር ክልል የተገደሉት ሰዎች ቁጥር 16 ሲደርስ በነዚህ መካከል ሶስት ሴቶችና አምስት ህጻናት ይገኙበታል ብሏል። ህንድ መጀመሪያ ላይ በፓህልጋም ከተፈጸመው ጥቃት ጀርባ አለ ብላ የምታምነው ቡድን ስም አልጠቀሰችም ነበር። ከቀናት በፊት ግን በፓኪስታን መቀመጫውን ያደረገው የላሽካር ኢታይብ ታጣቂ ቡድን ፈጽሟል በማለት ከሳለች። የህንድ ፖሊስ ከጥቃት ፈጻሚዎች ሁለት የፓኪስታን ዜጎች ናቸው ቢልም ኢስላማባንድ ውድቅ አድርጋለች። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሻሪፍ ረቡዕ ዕለት ምሽት ላይ ባደረጉት ንግግር በህንድ ጥቃት የተገደሉት ለመበቀል ቃል ገብተዋል። አምስት የህንድ ተዋጊ ጀቶች መምታቷን ደጋግማ ገልጻለች። ህንድ በዚህ ዙሪያ አስተያየት አልሰጠችም። አበቃን። መልካም ጊዜን ተመኘንላችሁ።